ቤተሰብ ሆይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ፍቅርና ፉፉ ተከስተዋል። ዛሬ ፉፉ ፍቅርን የቀጠረበት ምክንያት የሆነ ወሬ ሰምቶ ነበር ማለት ነው። እና ወሬው ምንድን ነው? ፍቅር ታጭታለች፣ ሌላ ሰው ልታገባ ነው የሚለውን ነገር ሲሰማ በጣም አዝኗል። በጣም ተጎድቷል። በጣም ማመን ነው ያቃተው ማለት ነው። ምክንያቱም ታውቃላችሁ ፉፉና ፍቅር ፍቅረኛሞች ናቸው። ነገር ግን በመሀል አለመግባባት ኖሮ ከዛ በመሀል ተጣሉና ሲታረቁ ሲስተር ብላዘር ነው አቀራረባቸው ማለት ሆነ። እንደ ድሮ ፍቅረኛ አልሆኑም። ነገር ግን ፉፉ የድሮ ፍቅራቸው እንዲመለስ ይፈልግ ነበረ። ፍቅር ግን ያው ይቅርታውን ብቻ ተቀበለችው ልክ እንደ ጓደኛ ጊዜ ያሳልፋሉ፣ አይታቸዋል። ባለፈው ከብሩክ ጋር ሆነው ልደቷን አክብረውላታል። ብዙ ብዙ ነገር ጊዜ ያሳልፋሉ። ነገር ግን እስካሁን ድረስ ፍቅረኛሞች አልሆኑም ተመልሰው ማለት ነው። ነገር ግን ምንድነው ይሄን ነገር ሲሰማ በጣም ነው የደነገጠው። ምክንያቱም እሱ የሚያስበው ከዛሬ ነገ እንታረቃለን የድሮ ፍቅራችን ይመለሳል ብሎ ነበር እና ነገር ግን አሁን እየሰማ ያለው ነገር ምንድነው? ሽማግሌ ማነው እጩኝነት ሰው ገብቷል እነ ፍቅር ጋር ማለት ነው። እና በቃ ይሄ ነገር አይነ እያየ ፍቅር ልነጠቅ ነው የሚለው ነገር በጣም አሳስቦታል። ደግሞም ሊያሳስበው ግድ ነው ማለት ነው። ምን ያክል እንደሚወዳ ታውቃላችሁ። እና እሱም ግን ትንሽ ኩራት አለችበት ማለት የሆነ አሁን ፍቅርና ፉፉን ካያችሁ፣ እሷም ከሱ ይምጣ ነው፣ እሱም ከሷ ይምጣ የሆነ እንደዛ ነገር አይነት ነገር አለባቸው እንዳየኋቸው ከሆነ ነገር ግን ዛሬ ላይ ምንድን ያለው እኔ ከዛሬ ነገ ሰላም ይፈጠራል ስል እሷ ጭራሽ ላጣት ነው ሌላ ሰው ልታገባ ነው ምናምን ብሎ አስቦ ስለነበረ፣ እንደገና ደግሞ ይሄ ነገር ውሸት ሊሆን ይችላል የሰው ወሬ ሊሆን ይችላል ምናምን ብሎ ስላሰበ ራሷን ፍቅርን ቀጥሯት፣ ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ለመጠየቅ አስቦ ነበረ ቀጥሯት የነበረው። እሷም እንግዲህ ቀጠሮ ቦታ በሰአቷ ተገኝታለች። ደጋግሞ ሲያደንቃት ነበር። አምሮ ብሻል፣ አምሮ ብሻል እያለ እሷ ራሱ፣ ይሄ ጠጋ ጠጋ አላማረኝ፣ ምን አስበህ ነው ምናምን ነገር እያለችው ነበር በነገራችን ላይ። እና ሊነግራት በጣም ፈርቶም ነበረ። ምንድን ነው ያላት፣ እንደምወድሽ እወቂ፣ እኔ በጣም ነው እምወድሽ። ነገር ግን አሁን እየሰማሁት ያለው ወሬ አለ። ይሄ ወሬ ውሸት ነው ወይስ እውነት ነው የሚለውን ነገር ከአንቺ አንደበት መስማት እፈልጋለሁ እና እንደሚባለው የሆነ ሰው በህይወትሽ እንዳለ ወሬ ሰምቻለሁ። በነገራችን ላይ በጣም እየፈራን ይህን ጥያቄ ራሱ የጠየቃት፣ ማለት ከዚህ በፊት ብለዋለች፣ የሰው ወሬ እየሰማ እኔ ምንም ነገር አታስጨንቀኝ፣ ሰው ብዙ ሊያወራ ስለሚችል እያንዳንዱ ወሬ የሰው ወሬ አትስማ ስላለችው፣ አሁንም ለምን የሰው ወሬ ትሰማለህ ውሸት ነው ምናምን የምትለው መስሎት ነበረ። ነገር ግን እሷ ስትናገር ምንድን ነው ያለችው? አዎ እኔ ታጭቻለሁ ብለዋለች። ታጭቻለሁ የታጨሁት ደግሞ ያኔ እኔ እናንተ ተጣልተን እንደነበረ እጮኝነት ገብተዋል። ነገር ግን እኔ ነገሩን ሪጀክት ነው ያደረግኩት፣ አልተቀበልኩትም። ያ ማለት ደግሞ እኔና እሱ ወይንም እኔና አዲሱ ልጅ ምንም ነገር የለንም ማለት አይደለም። ምክንያቱም አይደለም ብልህ ይሻላል። ምክንያቱም አሁን እኔ አዎ ምናምን ብዬ ብነግርህ አንተ ደግሞ ሌላ ችግር ልታመጣ ስለምትችል፣ በቃ የለንም በሚለው ያዘው ነው ያለችው። ግን ይሄ ንግግሯ ራሱ እሱ ሰላም ይነሰዋል ብዬ አስባለሁ። ምክንያቱም ከሌለም የለም ነው እንጂ አለ ግን የለም ብለህ አስበው ማለት ይሄ የሆነ ግልጽ ያልሆነ ነገር ስለሆነ ከባድ ነው ማለት ነው። በነጋችን ላይ አልቅሷል። የምር አልቅሷል። ቆርጬ እንዳስገባሁላችሁ ቪዲዮ ላይ እንዳያችሁት እጩኝነት ገብቶልኝ ነበር ነው ምናምን ሲያለቅስ ነበረ ማለት ነው። ብዙም አያስገርምም እንጂ እያለቀሰ ነበር ማለት ነው። እንግዲህ በመሀል አለመግባባት ነበረ። እሱ ግን የሚያስበው ያው ሰው ይጣላል፣ ይታረቃል፣ ይሄ ደግሞ የአንድ የህይወት ገጽታ ተብሎ ነው የሚያስበው። ነገር ግን እንዳሰበው ተለያይተው የሚታረቁ ሳይሆን ያው በፍቅር በኩል ሰዎች እያስገደዷት ነው ማለት ማለት ጓደኛ ያዥ የሆነ ማግባት አለብሽ እንደገና ደግሞ እጮኛም ሲመጣ ተቀበይ በቃ እንደዚህ መሆን አለብሽ ምናምን ነገር ብለው የሆነ የጓደኛ ምናምን የብቻ የሆነ ሌላ ሰው ተጽዕኖም እንዳለውም ስትናገር ነበረ ማለት ነው እና እኔ አልተቀበልኩትም ብላለች። አልተቀበለችሁ ማለት የሆነ የሆነ ልጁ ይመስለኛል አስቢበት ብሎ ጊዜ የሰጣት ነው እንጂ የሚመስለኝ የሆነ እምቢ ብላለች ተብሎ ነገር እየው ድሌት የተደረገ አይመስለኝም። ግን ያው እንደ ሴትም ቆይ ትላላችሁ፣ አልፈልግም ትላላችሁ። ወንዶች ደግሞ እንደዚህ ብሎ ያስባሉ አይደል? የሆነ ጠይቆሽ እምቢ ስትው ይሄ የሴት ባህሪ ነው ምናምን ብሎ አይፋታሽም። ምክንያቱም ስትግዘረጠር ነው አውቃ ነው ውሸቷን ነው ምናምን ነገር ብሎ ስለሚያስቡ አይፋቱም ማለት ነው እና ለዛም ይመስለኛል ፍቅር እንዳለችው እንደማልፈልግ ተናግሬ ያለሁ። ነገር ግን ያ ነገር ተቋጨ ማለት አይደለም፣ ያላለቀለት ነገር አለ ብላለች። ይሄ ነገር ደግሞ ፉፉን የበለጠ እንዲያሳስበው አድርጎታል ማለት ነው እና እንዴት እንዴት እንደዚህ ታደርጊ ያለሽ እያለ ራሱ ሲጠይቃት ነበር ማለት አዎ፣ ተጋጭተዋል አዎ ተጣልተዋል። ነገር ግን እሱ የሚያስበው እንዳልኳችሁ ነው። ማለት ያው አንድ ጋር ስትኖሩ ሰው እንኳን የተለያየ ሰዎች ሆናችሁ መጣላት ግድ ነው፣ አደለ? ትኮራረፋላችሁ፣ ከዛ ትታረቃላችሁ። ናም እና ምን ቢዋደዱ ሰዎች አንጣላም በህይወት ውስጥ ቢሉ እንዳታምኗቸው። ምክንያቱም አልኳቸው እግርና እግር እንኳን ይጣላል፣ ይጋጫል፣ አደለ? እንኳን የተለያየ ሰው እና ሰው ምን የምትወዱት በሀሳብ ላትስማሙ ትችላላችሁ፣ በነገራችን ላይ ይዋደዳሉ፣ ይፋቀራሉ ማለት እሱ ያሰበውን እሷ ታስባለች ማለት አይደለም። ግን ያን ሰው ስትወዱት፣ ያን ነገር እሱ የሚወደውን ነገር ባትወዱት እንኳን ለእሱ ብላችሁ ታሳልፋላችሁ። ያ ማለት ነው ትክክለኛ ነገር ማለት እንጂ በቃ በጣም የሚዋደዱ ናቸው ማለት አንድ አይነት አስተሳሰብ አንድ አይነት ሁሉ ነገር በቃ እንደዛ አድርጋችሁ እንዳታስቡት ና ፉፉ የሚያስበው ነገር ምንድን ነው እንግዲህ ያው ማንኛውም ሰው እንደሚጣላ ተጣሉ የተጣሉትም ያው በፍቅር የዋህነት ነው ታውቃላችሁ እንዴት እንደተጣሉ አብርሽና ሩታ ስለተታረቁ አብርሽ ደግሞ ሩታ ቀንታ እንድትመለስ ስላሰበ ፍቅርን የድሮ ፍቅራችን እንደተመለሰና እንደታረቅን አድርገን አክትና አድርግ ምክንያቱም ሩታ ቀንታ እንድትመጣ ብሎ እንድትሰራ ቪዲዮ አደረገች አደረገ አብርሽ ማለት ነው ያኔ ደግሞ ፉፉ በጣም ተናደደ። ደጋግማ እንድታስብበት አብርሽ ለውሸት እንደሆነ ማለት ብቻ አብርሽ የአብርሽ ነገር እንደማያዋጣት ደጋግሞ ሲነግራት ነበረ። እሷም ደግሞ ያው ያየችው መልካምነቷን ብቻ ነው አላለ ሩታን ወደ ቤቷ መመለስ ነው እንጂ የእሷ ህይወት ምን ያክል እንደሚመሰቃቀል እሷ አልገባትም ነበር በሰዓቱ እና እውነታውን ሊያሳያት በየሄደችበት እየተከተለ ፉፉ ረጅም ጊዜያትን ፈርስቷል እንደምታውቁት። ነገር ግን እሷ ምንም ልትረዳው አልቻለችም ነበረ። ነገር ግን ሩታ ወደ ቤቷ ስትመለስ አብርሽ ምንድን ያላት፣ ያው ለአውዲየንሱም ጭምር ይቅርታ፣ እኔ እና ፍቅር ሲስተር ብራዛር ነው፣ ነገር ግን ፍቅር ሩታን ለማስቀናት ነው እንጂ የመረት አርቀን አይደለም ብሎ መጣ ማለት ነው፣ እንደዛ ሲልት፣ ከዛ ፍቅርም ደግሞ በተረዋ ወደ ፉፉ ሄዳ ይቅርታ አለችው ማለት ነው በቃ ይቅርታ ይሄን ያደረኩት ለአብርሽ ብዬ ነው ምናምን ነገር ሲል እሱ ደግሞ በተራው ይቅርታ አልቀበልም አለ ማለት ነው እና እሷም ለመነችው አስለመነችው ብዙ ነገር አለች ከዛ እሱ በቃ አልፈልግም ግን ምናምን ብሎ ግን ሰላም አወረደ ማለት ነው አየችው አየችው እሱም ሰላም ማለት በቃ ዝም ብሎ ታረቁ እንጂ እሷን እንደ በፊቱ መቅረብ አልፈለገም ለዛ ነው በዛን ሰዓት ነው እንግዲህ ለፍቅር እጮኛ የገባው ማለት ነው። ስለዚህ እንደዛም ሆና ከፉፉ ጋር ተጠልታም ቢሆን ግን ሽምግልናውን አልተቀበለችም ማለት፣ የመጣው ልጅ አላወራንም ማለት አይደለም ብላ። ስለዚህ አውርተዋል ከአዲሱ ልጅ ጋር አውርቻለሁ ብላለች። ያ ማለት ግን ተቀብያለሁ ማለት አይደለም፣ አልተቀበልኩትም ብላለች። ምናልባት ያልተቀበለችው ፉፉን ስለምትወደው ሊሆን ይችላል። እሱን እሷ ታውቃለች። ነገር ግን ያልተቀበለችበት ምክንያት ምን እንደሆነ አላውቅም። ግን ሽማግሌ ማለት እጮኝነት ገባ የተባለው እና ፉፉ የሰማው ወሬ ትክክል ነው ማለት ነው። በቃ አሁን ላይ ስነግራችሁ ወሬው ትክክል ነው፣ ዝም ብሎ ሀሜት ሳይሆን ፍቅርም ራሷ ያረጋገጠችው ነገር ነው ማለት ነው። እና ፎፉ እንግዲህ እንቻለው፣ ምንም ማድረግ አይቻልም። እውነት አሳዘነኝ። ብዙዎቹ ግን ኮሜንት ለማየት ሞክሬ ነበረ። ቢለያዩም ችግር የለውም ምናምን የሚል ሰው ይበዛል። ከዛ ደግሞ ኖ ፍቅርና ፎፉ መቼም መለየት የሌለባቸው ሰዎች ናቸው የሚልም ኦዲንስ አለ። እና ኮሜንት ራሱ ለሁለት ነው የተከፈለው፣ የሚደግፋለም አይደግፋል እና እኔ አላቅም ንድራስን የሀሳቤ ለፈኝና የኔ ሀሳቤ ለፈኝና። ለማንኛውም ግን ፉፉ በጣም ነው ያዘ ነው። እንደገና ደግሞ ፍቅርም እንዳያቸዋት ነው ማለት ነው እና ለታስረዳው ሞክራለች ብዙ ብዙ ነገር። እሱ ግን እንዴት እንደዚህ ታረጊያለሽ ነው ያለው። በቃ ግን እሷ እኮ ምን ታደርጋለች ማለት በእርግጥ አሁን ላይ እርግጠኛ ነኝ ፍቅር ሳታቅ እንትን አይገባም አደለም ግን እኔ ያልገባኝ ነገር ማለት በቤተሰብ በኩል ነው የመጣው ወይስ በራሷ ሰዓት ተዋውቀው? ሽማግሌ ላክ መቼም እንደማትለው እርግጠኛ ነኝ። ይመስለኛል በቤተሰብ ሊሆን ይችላል የመጣው ማለት። አንዳንዴ እናንተ ሳታውቁ እናንተን የሚፈልጋቸው ሰዎች በቤተሰቦቻቸው ይመጡባቸዋል። እና ቤተሰብን ጥሩ አድርጎ ይቀርባል አንዳንድ ሰው። ከዛ ቤተሰብ ደግሞ ያንን ሰው ከወደዱት የጠራቸው እና ይህን ሰው አግቢ ትባያለሽ ማለት ነው። ከዛ እንዴ ያላገባ ምናም ስቲ ምን ፈለግሽ? ይህ እንደዚህ እንደዚህ በጣም ጥሩ ሰው ነው ምናምናም ተብለሽ በቃ እጭኝነትን ተመቀበል አለባቸው ምናምን ይባላሉ። እና አንዳንድ ብልጥ ሰው እንደዛ ነው የሚያደርገው። በቤተሰብ ነው የሚመጣባቸው። ግን በቤተሰብም ስለመጣ መሰለኝ እዛ ድረስ የሄደው እንጂ ጮኝነት የተባለው እንጂ ዝም ብሎ እሷን ፈልጎ እሷን ወዶ ቢሆን ወይ በስልክ ወይ በሆነ ነገር ቢሆን እሷ ራሱ አትቀበልም። አንደኛ ደግሞ እንደዚህ ሰው እስከሚሰማም አታደርግም ብሎ ካድርጋ ትገላገላለች። እና ሳስበው ሳስበው መጣ የተባለው ልጅ በቤተሰብ የመጣ ባል ይመስለኛል። እና ይሄ ደግሞ ትንሽ ከበድ ያደርገዋል ማለት ይሆናላ አንዳንድ ሰው ከቤተሰብ ከመጣ ብሎ ቤተሰብን ላለማስቀየም በማይፈልገው ሕይወት ውስጥም ይገባል እና ፍቅር ግን አስተዋይ ስለሆነች የልጅ አዋቂ ስለሆነች ይህን ስህተት ታደርገዋለች ብዬ አላስብም። ልጁን ካላወቀችው ማትግባባው ከሆነ ማታቀው ሕይወት ውስጥ የድሮ ሰው አይደለችም እንግዲህ። ሰው ከዘመኑ ጋር ነው አይደል አብሮ የሚዘምነው። ስለዚህ ከማታቀው ሰው ጋር ሕይወት መሰረት ትኖራች ብዬ አላስብም። ከፉፉ ጋር ያው በደንብ አብሮ አደግ ናቸው። አብሮ አንድ ስራ ሲሰሩ የነበሩ ናቸው። እንኳን ተናግር አይደለም በልቦ ያለውን ራሱ መናገር ያሰበችውን ያክል ራሱ ምን ማለት እንደፈለገች የሚያቀ የሚረዳት ልጅ ነው። ስለዚህ ህይወት ደግሞ ቀላል የሚሆነው የሚረዳችሁን ሰው ስታገኙ ነው እንጂ የሆነ ሰው መጥቶ እሱ ብቻ ስለፈለጋቸው ስላገባችሁ ደስተኛ ያደርጋቸዋል ማለት አይደለም። ስለዚህ ፍቅርና ፉፉ በደንብ ስለሚግባቡ ህይወታቸው ያማረ ይሆናል ብዬ አስባለሁ። ለማንኛውም ፉፉ በጣም ነው ያዘነው። እውነት ለመናገር በጣም አሳዝኖኛል ማለት ነው። እንግዲህ አላቅም። ፍቅር ራሱ ጥያቄውን ያልተቀበለችው ስለምትወዱ ነው ብዬ አስባለሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። የሚሆነውን ነገር ቀጣይ የምናየውናል። ሰላማችሁ ይብዛ።